ሰላም ሰላም፣ እንዴት ናችሁ? አለው ባላችሁበት ሰላማችሁ ብዝት ይበል አለውላችሁ። ፕሮፌት አቤኔዘር ወይም ፊሊፖስ ነኝ። ዛሬ አንድ መልእክት ይዤላችሁ መጥቻ ያለው። እንደዚህ አይነት ሀሳብ ወይም እንደዚህ አይነት ሀሳቦችን እስካሁን ድረስ አውርቼ አላቅም፣ ግን ላለፉት አንድ ሳምንት አስራ አምስት ቀን ይመስለኛል የበሰሉ ሰዎች የሚያወሩት አንድ በጣም ቀለል ያለ ንትርክ እያየሁ ነው። ያለውበት ሁሉ የወንጌል አማኞች አብሶ ፕሮቴስታንት ወይም ጴንጤዎች የሚባሉ ብዙ ሰዎች ያወቁ እየመሰላቸው ግን ከእግዚአብሔር ሀሳብ ከእግዚአብሔር ውጪ መርህ እየጣስን መሆኑን የተረዳነው አይመስለኝም። መጽሐፍ ቅዱስ ሲናገር ገበናችን በውስጣችን እንዲሆን ይናገራል። አይደለም መጽሐፍ ቅዱስ የሚናገረው እንድንመክር እንጂ አደባባይ ላይ እንድንዘረጥጣቸው፣ እንድናወጣቸው እና እንድንጥላቸው አይደለም። እንዴት ነው ስለ ሕግ ብዙም አላውቅም፣ ግን እንደሚመስለኝ መጽሐፍ ቅዱስ የሚለው ምንድን ነው? የምክር አገልግሎት ከሆነ በውስጥ ያን ሰው ወይም ያንን ማንነት ማንም ሰው ሊሆን ይችላል ጠርቶ መምከር፣ እንደ እግዚአብሔር ቃል አቅጣጫ ማሳየት እና ማይለወጥ ከሆነ ደግሞ ጤነኛ የሆነ ህዝቡን በማይጎዳበት አንድ ቤተ ክርስቲያን በሚታገል በስሩ የሚገኙ በጣም ብዙ ምዕመናን አሉ። አንድ ቤተ ክርስቲያን በትንሹ ከመቶ ሰው በላይ ይይዛል። መቶ ሰው ማለት በመቶ ሰው ስር ደግሞ ቢያንስ አንድ ቤተሰብ እንኳን አምስት ሰው ይዝ አምስት መቶ ሰው ነው። ወደ እግዚአብሔር ቤት እንዳይመጣ እየከለከልን እያገድን ያለ ነው። እንደዚህ ከሆነ ይበልጥ ለሰይጣን መንግስት፣ ለዲያብሎስና ለሰይጣን አገዛዝ ምቹ ኢንቫሮመንትን እየፈጠርን ነው። አንድ እሱ ሁለተኛ ደግሞ ቤተ ክርስቲያን የሚመራው እንደ እግዚአብሔር ቃል እንጂ ይሄ እንዴት ነው በእውቀት ምንመራው ቤት እንደሆነ ይገባኛል፣ ግን እውቀታችን እንደ እግዚአብሔር ቃል መሆን አለበት። አንድን ሰው ልንመልሰው ምንችለው ኢሞሽናል ሆነን ወይም ስሜታዊ ሆነን ደብዳቤ አውጥተን ስናግደው ሳይሆን፣ አቅጣጫ ስናሳየው። አንድ ቤተ ክርስቲያን ማድረግ ያለባት ምንድነው ካላችሁኝ፣ እንደሚገባ እንደሚከናወነው ብዙዎቻችን አሁን እያየሁት ያለሁት ምንድን ነው፣ ብዙ መረጃዎችን ሰምቻለሁ አይቻለሁ፣ በሶሻል ሚዲያ በሰዓቱ ስላልነበርኩ ማወቅ አልችልም። ግን ካየሁትና ከተመለከትኩት ካውንስሉ ለጩፋ የሰጠው የእገዳ ልክ ነው አይደለም እሱ ዲቴል መጠናት ያለበት ነው ግን አንድ ቤተክርስቲያን ሲታገድ በዙሪያው ብዙ አባላት እንዳሉ መኖር ብዙ አባላት እንደሚጎዱ ማሰባችን መዘንጋት የለብንም። ያ ሲደረግ ግን ሁሉም ሰው እንደተመቸው እሱ ብቻ አይደለም። ሁሉም እንደ ይፋንን እያልኩኝ አደለም። ሁሉም እንደተመቸው ይዝለል፣ ይርገጥ፣ የፈለገውን ያድረግ የተመቸውን ይፈጽም እያለን ያለ ነው ሳይሆን እንደ እግዚአብሔር ቃል ይሁን አንድ ሱ ሁለተኛ ደግሞ ህጎቹ በአንድ ሰው ላይ ብቻ አይደለም ህግ መኖሩን ማሳየት ያለባቸው በሌሎቹም ላይ ምን ማሆን አለባቸው መፈጸም አለባቸው ይህንንም መግለጫ ሰምቻለሁ ይሄ አንድ ብቻ አይደለም ወደ ሌሎቹ ምንላለን እንቀጥላለን ስንቀጥል ግን ቤተ ክርስቲያን እየዘጋን መሆን የለበትም። ቤተ ክርስቲያን የሚዘጋበት ምንም አይነት ምክንያት አይደለም። እግዚአብሔር ወደዚሽ ምድር ያመጣን ቤተ ክርስቲያንን እንድንዘጋ ሳይሆን ቤተ ክርስቲያን እያረመን መገረዝ ያለብንን እየገረዝን መቁረጥ ያለብንን እየቆረጥን ኃጢአትን እያስወገድን ወደ ክርስቶስ ሙላት መድረስ ነው። ሁሉም ሰው ፍጹም አይደለም፣ ፐርፌክት አይደለም፣ አሪፍ አይደለም። ብዙ አብያተ ክርስቲያናት ጉቦ እንደሚሰጡ እንደሚቀበሉ አለም ያወቀው ሁሉም ሰው እየተነገዘነዘበው ጉዳይ ነው። ፐርሰናሊ ግን የግል ጸብ አስመሰላችሁት ጨዋታው የግል ጸብ ሊሆን አይገባም ብዬ አስባለሁ። እንደ እግዚአብሔር ቃል እንደ እግዚአብሔር ሀሳብ በጥበብና በዊዝደም ብዙ ሰዎች ቤተክርስቲያንን መቀለጃ እያደረጉ ነው ያሉት። ሌሎች እንኳን የሃይማኖት ተቋማት ይህን ያህል ሲሰዳደጉ አላየሁም። ይህን ያህል ሲረጋገጡ ይህን ያህል ሁሉም እንደተመቸው አውቃለሁ የሚል ባይ ሁሉ ግማሹ ከካውንስሉ ጎን፣ ግማሹ ደግሞ ከአንድ የእግዚአብሔር ሰው ጎን የሚቆምበት ምንም አይነት ሪዝን ነው የለም። ሁለቱም የሚሰሩት ይመስለኛል አይደለም የእግዚአብሔርን መንግስት ለመገንባት ቢውልድ ለማድረግ ለማነጽና ኢየሱስን ለመስበክ እስከቆመ ድረስ፣ ኢየሱስ ደግሞ የሚሰበከው በግል ጸብ አደለም። እከሌ እንደዚህ ያድርግ፣ እከሌ እንደዚህ አታድርግ፣ እከሌ እንደዚህ ፈጽም አትፈጽም በሚል ሞቲቭ ወይም በሚል አቋም ሳይሆን መጽሐፍ ቅዱስ የሚለን እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሀሳብ። ያም ማለት ምንድን ነው? መጽሐፍ ቅዱስ የሚለን ተመካከሩ፣ ተገሳሰጹ። አደለም? አንድ ሰው መክራችሁት መክራችሁት አልሰማችሁ ካላችሁ ያን ሰውዬ እንዴት ነው በጤነኛ መንገድ ህዝብ በማይጎዳበት ወቅት አንድ ወር ቤተክርስቲያን ተዘጋ ማለት ቢያንስ በአንድ ወር ውስጥ በትንሹ አራት መቶ የሚያህሉ ሰዎች ለዲያብሎስ መንግስት እየሰጠናቸው ነው ማለት ነው። ስለዚህ ያንን ዘነጋ አይገባም። ይህን መልእክት በየትኛውም አጋጣሚ የምትሰሙ ሰዎች ካላችሁ ለካውንስሉም የምትወግኑ ለወንድም ከሌም የምትወግኑ ሰዎች መወገናችሁ ክፋት የለውም፣ ግን እንደ እግዚአብሔር ቃል እንደ እግዚአብሔር ሀሳብ ቢሆን ጤነኛ ቢሆን ላለው እዚሁ ላይ ሀሳብ እንጨምረው። ወደ እግዚአብሔር ቃል እንመለስ፣ እንጸልይ። ጾም ጸሎት መያዝ ካለብንም ጾም ጸሎት ይዘን እግዚአብሔር ልቦቻችንን ወደ ንስሐ ይመልስ። ካለበለዚያ ይህን ጊዜና ይህን ዘመን ማለፍ አንችልም። ሰይጣን እቺን አጋጣሚ ተጠቅሞ ወደ ቤተ ክርስቲያኖቻችን ገብቶ መለያየትን፣ መከፋፈልንና መጥፎ ነገርን በመካከላችን እንዳይዘራ ላለው። ተባረኩ። ሻሎም